የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የትምህርት ጥራትን ከፍ ለማድረግና የተማሪዎችን ውጤት ለማሳደግ በጥናትና ምርምር የታገዙ አሰራሮችን ተግባራዊ ሊያደርግ እንደሚገባ የአዲስ አበባ ከተማ ምክር ቤት አባላት አሳስበዋል። የምክር ቤቱ የሴቶችና ማህበራዊ ጉዳዮች ቋሚ ኮሚቴ የቢሮውን የሩብ ዓመት እቅድ አፈጻጸም በገመገመበት ወቅት እንደተነሳው በአዲስ አበባ በትምህርት መሰረተ ልማት ግንባታና የተማሪዎች ውጤትና ስነ ምግባር ላይ ከፍ ያሉ መሻሻሎች ተመዝግበዋል። በዘንድሮ የትምህርት ዘመን ትምህርት በወቅቱ መጀመርን ጨምሮ በርካታ ውጤታማ ስራዎች ስለመኖራቸው ያነሱ የሚመሩት የቋሚ ኮሚቴው አባላት በተወሰኑ ትምህርት ቤቶች የመማሪያ መጽሐፍት ቀድሞ ያለመድረስ የአዋኪ ተግባራት መኖርና የተማሪ ክፍል ጥምርት አለመመጣጠን እንደሚስተዋል ጠቁመዋል። እኔ ምሳሌ የማደርገው የእኔ ልጆች የማስተምርበት ነው። የአንደኛ ክፍሏንም የአስረኛ ክፍሏንም ለሁለቱም ገዝቼ ነው ገበያ ላይ መጽሐፍ የሰጠሁት። የተወሰነ ጊዜ ጠበቅ በኋላ እጀ ርዕሰ መምሩን አናገርኩት። አይ እስካሁን አልቀረበልንም የሚል ሐሳብ ነው የሰጠው። አዋኪ ነገሮች ላይ አሁንም በስፋት መሰራት ያስፈልጋል እና ከአዋኪ ነገር ላይ አሁንም ቢሰራ የሚል እምነት አለኝ። የተማሪ ቅበላ ላይ ዘንድሮ ከተጠበቀው በላይ ተማሪ በቢሮ ደረጃ ተቀብለናል። ለምሳሌ ኮልፌ ላይ ዘጠኝ ትምህርት ቤቶች ፈረቃ ገብተዋል። አቃቂ ላይ ሰባት ትምህርት ቤቶች ገብተዋል። ንፋስ ስልክ ላይ መቶ አስር ድረስ ተማሪዎች ያለባቸው እንደ ቆጣሪ ሀና ያሉ ትምህርት ቤቶች አሉ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስፈላጊ የትምህርት ቁሶችን አስቀድሞ ቢያሟላም አንዳንድ የግል ትምህርት ቤቶች ግን በራሳቸው ፍላጎትና የትምህርት ስርዓቱን ካለማክበር በተነሳ ምክንያት መጽሐፍትን በጊዜው መውሰድ እንዳልቻሉ የቢሮ ኃላፊ ዶክተር ዘላለም ሙላቱ ተናግረዋል። የግል ትምህርት ቤት ላይ አሁንም ችግር አለ። ትምህርት ቤቶችን ጠርንፎ ይዞ በዚህ በተሰጣቸው ፍቃድ መሰረት አክት እንዲያደርጉ አልተደረገም። አሁን የትምህርት አዋጁ አዲስ የትምህርት አዋጅ ወጥቷል በባለፈው ዓመት። መመሪያ እየጠበቅን ነው። ስትራክቸራል ምላሽ ይሰጣል። ይህንን ስትራክቸራል ምላሽ ሲያገኝ ትምህርት ቤቶችን በደንብ ቆንጠጥ የምናደርግበት ትምህርት ፍቃድ ሲሆን፣ አኮርዲንግሊ መጽሐፍ ወስዶ ዲስትሪቢዩት ማድረግ እንዳለበት አት ኤኒ ታይም ያንን ነገር ልንከለክል እንደምንችል ታሳቢ ማድረግ በትምህርት ተቋማት አካባቢ የሚስተዋሉ አዋኪ ድርጊቶችን ለመፍታት ከተለያዩ ተቋማት ጋር በቅንጅት እየተሰራ ስለመሆኑ ያነሱት ዶክተር ዘላለም የፈረቃ ትምህርትን ለማስቀረት የተለያዩ ፕሮጀክቶች መነደፋቸውን አስታውቀዋል። የፈረቃ ትምህርትና የተማሪ ክፍል ጥመታ ላይ አንደኛው ትልቅ ኢንቨስትመንት ርብርብ የሚፈልግ ነገር አለ። በከተማ ደረጃ በርካታ ፕሮጀክቶች ጸድቀውልናል። አሁን በቀጣይ ወደ ኦፕሬሽን ውስጥ እንደምንገባ ግንባታ በአጭር ጊዜ ውስጥ ባጠረ ጊዜ ወደ ተግባርም እንደሚገባ ታሳቢ እንዲደረግ እንፈልጋለን። የትምህርት ስርዓቱን የማያከብሩ የግል ትምህርት ቤቶች በሀገሪቱ ስርዓተ ትምህርት መሰረት እንዲያስተምሩ የመንግስት አስፈጻሚ ተቋማት አስፈላጊውን እርምጃ ሊወስዱ እንደሚገባ የቋሚ ኮሚቴው ሰብሳቢ ወይዘሮ ሶፊያ ለሙ አሳስበዋል። ከግል ትምህርት ቤቶች ጋር ተያይዞ ያለው የአንዳንድ መጽሐፍ እደላ ወይም ደግሞ ግዴለሽነት አሁንም ተወስዶ ትክክለኛ ስራዎች መሰራት አለባቸው። ወላጅ እስከ ከፈለና እዛ ማግኘት እስከቻለ ድረስ የመጽሐፍ መሸጫዎች መደብሮችን እየተፈለገ መገዛት የለበትም። ይህም ትክክል ብልሹ አሰራም ስለሆነ ተከታትሎ እርምጃ መውሰድ አለበት። የአስራ ሁለተኛ ክፍል ተማሪዎች ከቀለም ትምህርት በተጨማሪ ፈተና ከሚፈተኑበት የቴክኖሎጂ ስርዓት ጋር እንዲላመዱ ማስቻል የቢሮው የቤት ስራ ሊሆን እንደሚገባም ተመላክቷል።